አቅፈኝና በዛ ካሰ አንጂ መሰረታዊ ችግር አለብሽ ማለት ወላሂ ነው። ችግር ምን ምን ምን ቃል ማፍረስ ደግሞ ምናፊቅ ባህሪ ነው። ምን